ሰላም ጤና ይስጥልኝ የጆቲቶር ተከታታዮች እንደምናላችሁ። ባለፈው እንዴት የኔትወርክ ገምዶችን መስራት እንደምንችል አንድ ቪዲዮ ሰርቼላችሁ ነበረ። ስለዚህ የኔትወርክ ገመዶችን ለመስራት የሚያገለግሉ ዲቫይሶች እናምናቸው የሚሉት የሚሉትን አይተናል። እንዴት እነሱን ስ መጠቀም እንችላለን፣ ክሪምፐሮች እንዴት መጠቀም እንችላለን፣ ቴስተሮች እንዴት መጠቀም እንችላለን እና አርጅ ፎርቲፋይ ምንድን ነው፣ ዩቲፒ ኬብሎች ምንድናቸው፣ ዩቲፒ ኬብል ካታጎሪስ የሚባሉት ነገሮች በአጠቃላይ ባለፈው የሰራላቸው ቪዲዮ ላይ በደንብ አይተናል። ዳሬ ደግሞ ሁለተኛው ቪዲዮ ነው የጀላቸው የመጣውትኝ ዳሬ የምናየው ምንድን ነው እንዴት ክለሪንግ አረንጅመንቶች እንዴት ማስተካከል እንደምንችል ነው። እነኚህ ስትሬስ ኬብሊንግ፣ ክሮስ ኦቨር ኬብሊንግ እና ሮል ኦቨር ኬብሊንግ የሚባሉት ምንድን ናቸው የሚሉትን ዳሬ በዚኛው ቪዲዮ ፕራክቲካል ያሳያቸዋለሁ ማለት ነው። እስከ ቪዲዮ መጨረሻ ድረስ ተከታተሉኝ። ለጆቲቶር አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ፣ ሼር ማድረጋችሁ እንዳረሱ። ስለዚህ አሁን ቀጥታ እንዴት እነኚህን መጠቀም እንደምንችል ክለሪንግ አረንጅመንታቸው ምን ይመስላል የሚለውን አሁን አሳያቸዋለሁ ማለት ነው። ወደዛ ከመሄዳችን በፊት ግን ስትሬት ትሩ ኬብል ማለት ምንድነው? የሚለው እና ያለን ስትሬት ትሩ ኬብል የሚጠቅመው የተለያዩ ዲቫይሶችን ኮኔክት ማድረግ ከፈለግን ነው። ለምሳሌ ኮምፒውተርን ከአብ ጋር፣ ኮምፒውተርን ከስዊች ጋር ኮኔክት ማድረግ ከፈለግን ስትሬት ትሩ ኬብል እንጠቀማለን። ሁለተኛው ክሮስ ኦቨር ኬብል ነው። ክሮስ ኦቨር ኬብሎችን ደግሞ የምንጠቀመው ምንድን ነው? አንዳንድ ዲቫይሶችን ኮኔክት ማድረግ ከፈለግን ነው። ለምሳሌ ኮምፒውተርን ከኮምፒውተር ጋር ኮኔክት ማድረግ ከፈለጋችሁ ክሮስ ኦቨር ኬብልን ትጠቀማላችሁ ማለት ነው። ራይት ሮል ኦቨር ኬብል ምንድን ነው? ይሄን ደግሞ አንድ ሌላ ቪዲዮ ስራላችኋለሁ ማለት ነው። ስለዚህ እንዴት ነው የስትሬት ስሩ ኬብል ከለሪንግ አረንጅመንት ምን ይመስላል፣ የክሮስ ኦቨር ኬብል ከለሪንግ አረንጅመንት ምን ይመስላል የሚለውን ነገር አሁን አሳያችኋለሁ ማለት ነው። ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ጠብቁኝ ማለት ነው። ስለዚህ አሁን ቀጥታ ወደዚህ ከለሪንግ አረንጅመንት ላይ ስንመጣ ለምሳሌ ይሄኛውን ከለሪንግ አረንጅመንት ኤ ነው ብላችሁ አስቡ። ይሄኛውን ከለሪንግ አረንጅመንት ደግሞ ቢ ነው ብላችሁ አስቡ። ሶ ከለሪንግ አረንጅመንት ከለሪንግ አረንጅመንቱ ዋይት ግሪን፣ ግሪን፣ ዋይት ኦሬንጅ፣ ብሉ፣ ዋይት ብሉ፣ ኦሬንጅ፣ ዋይት ብራውን፣ ብራውን ነው። ቢ ደግሞ ምንድነው? ዋይት ኦሬንጅ፣ ኦሬንጅ፣ ዋይት ግሪን፣ ብሉ፣ ዋይት ብሉ፣ ግሪን፣ ዋይት ብራውን፣ ብራውን ነው። ስለዚህ እነኚህ ከለሪንግ አረንጅመንት ነው። ስለዚህ ለምሳሌ በገመዳችሁ አንደኛው ጫፍ ኤ የምንለውን ይሄንን ከለሪንግ አረንጅመንት የምትጠቀሙ ከሆነ እና በገመዳችሁ ሌላኛው ጫፍ እንደገና ይሄንን ከለሪንግ አረንጅመንት የምትጠቀሙ ከሆነ ይሄ ምንድነው የሚባለው? ስትሬስ ሮ ነው የሚባለው። ስትሬስ ሮ ማለት በገመዱ ጫፍ ኤ ኤ እንደገና በዛኛውም ጫፍ ኤ፣ ወይም በገመዱ ጫፍ ቢ በዛኛውም ጫፍ ቢ ከሆነ ስትሬስ ሮ ተብሎ ይጠራል። ስለዚህ እነኚህ ስትሬስ ሮዎች የሚያገለግሉት ለምንድነው? የተለያየ ዲቫይሶችን ኮኔክት ለማድረግ ነው። ቅድም እንዳልነው ኮምፒውተርን ከስዊች፣ ኮምፒውተርን ከሀብ ኮኔክት ለማድረግ ይሄን ትጠቀማላችሁ ማለት ነው። እነኚህን ከላሪንግ አረንጅመንቶች ትጠቀማላችሁ ማለት ነው። ሁለተኛው ደግሞ ምንድን ነው የሚሆነው፣ የገመዳችሁን ጫፍ ይህን ኤን በአንደኛው ጫፍ ኤን በአንደኛው ጫፍ ቢን ከተጠቀማችሁ ደግሞ ይህ ምን ተብሎ ነው የሚጠራው? ክሮስ ኦቨር ተብሎ ይጠራል ማለት ነው። ስለዚህ እነ የሚያገለግሉት ደግሞ ምንድነው? ኮምፒተርን ከኮምፒተር ጋር ኔትወርክ ማድረግ ከፈለግን ማለት ነው። ስለዚህ እንዴት ነው እነኝን ከለሪንግ አረንጅመንቶች አስተካክለን አርጄ ፎርቲ ፋይቭ ውስጥ አስገብተን እንዴት ክሪምፕ ማድረግ እንችላለን የሚለውን ደግሞ አሁን አሳያችኋለሁ ማለት ነው። እስከ ቪዲዮ መጨረሻ ትደረስ ተከታተሉ። ይሄ እጅግ በጣም ወሳኝ ነው። ብዙ ተማሪዎች ሲዩሲ ላይ በዚህ ነው የሚወርቁት፣ ብዙ ተማሪዎች በዚህ ነው የሚወርቁት ካለኝ ልምድ በዚህ ነው ብዙ ተማሪዎች ሲወርቁ ማየው። ምክንያቱም ይሄ እጅግ በጣም ቤዚክ ነው። ይሄን ከለሪንግ አረንጅመንት በትክክል ካላመጣችሁት ኔትወርካችሁ መስራት አይችልም ማለት ነው። ስለዚህ እዚህ ላይ በጣም መስራት አለባችሁ። ሶ እቺን ቪዲዮ እስቲ ተመልከቱልኛው። ስለዚህ ባለፈው ስለ እነኚህ ነግሬያቸዋለሁ። ይሄ ዩቲፒ ኬብላችን ነው። ይሄኛው ቴስተራችን ነው። ገመዱን ከሰራን በኋላ ከለሪንግ አረንጅመንቱን ካስተካከልን በኋላ ትክክል ነው ትክክል አይደለም ብለን የምናየው እዚህ ነው፣ በቴስተር ነው። እችኛው አርጄ ፎርቲ ፋይቭ ኮኔክተር እንደሆነች አውርተናል። አለ እነ ትስር ፔር ኬብሎች የሚጠቀሙት ኮኔክተር አርጄ 45 እንደሆነ የባለፈው ቪዲዮ ላይ በደንብ አሳይቻችኋለሁ ማለት ነው። ስለዚህ እንዴት ነው የምንልጠው፣ እንዴት መቁረጥ እንችላለን የሚለውንም ባለፈው አሳይቻችኋለሁ በዚህ በክሪምፐራችሁ ማለትም መቁረጥም ትችላላችሁ ማለት ነው። ሶ ዛሬ አሁን ግን የምናየው ምንድን ነው እንዴት ከለሮቹን ማስተካከል እንችላለን የሚለውን እናያለን ማለት ነው። አሁን ከለሮቹን እያስተካከልን ያለው ስለዚህ ምንድን ነው፣ ሁሌ የከለሮቻችሁን ከለሩን ስታስተካክሉ ከግራ ወደ ቀኝ ነው ምስታስተካክሉት። ራይት፣ ከግራ ወደ ቀኝ። ግልጽ ነው። ሰው እሷን እየተጠቀመ ያለው ይሄኛውን ከለሪንግ አረንጅመንት ነው። የምታዩትን ከለሪንግ አረንጅመንት ታዩታላችሁ። ይሄ ዋይት ኦሬንጅ፣ ዋይት ኦሬንጅ፣ ኦሬንጅ፣ ዋይት ግሪን፣ ብሉ፣ ዋይት ብሉ፣ ግሪን፣ ዋይት ብራውን፣ ብራውን። እችኛዋን ከለሪንግ አረንጅመንት ነው እየተጠቀመ ያለው። ግልጽ ነው። ስለዚህ ከለሪንግ አረንጅመንቱን ከየት ነው የምታስተካክሉት ማለት ነው ከግራ ወደ ቀኝ ነው እያስተካከላችሁ የምትሄዱት። ይህ ነው ይጠቀም ያለች ቢያል ናት ነው ይጠቀም ያለው አያችሁት። ዋይት ኦሬንጅ ብሎ ነው የጀመረ ያው ትች ጋር ዋይት ኦሬንጅ። ሶ ገመዳችሁን በደንብ ቀጥ ማድረግ ያስፈልጋል። ራይት በደንብ ቀጥ። ስለዚህ በደንብ ቀጥ አድርጋችሁ ጫፉንም በደንብ እኩል ነው መቁረጥ ያለባችሁ። ግልጽ ነው። እንትም ማለት የለበትም መዛባት የለበትም። ከዛ በኋላ ጫፉን በደንብ ከቆረጣችሁ በኋላ ይሄ ጫፉ እኩል መሆን መቻል አለበት። ራይት እችም በደንብ እኩል ማድረግ ይጠበቅባቸዋል በደንብ ቀጥ ማድረግም ይጠበቅባቸዋል። ግልጽ ነው። ስለዚህ እቺኛው ነው እየተጠቀመ ያለው እሱ አሁን እቺ እቺኛው ካላሪንግ አረንጅመንት ነው እየተጠቀመ ያለው ራይት። ሰው በደንብ እንደዚህ ገመዱን ቀጥ አድርጉት ራይት። ባለፈው የሰራላችሁ ቪዲዮ ላይ እንዴት በቀላሉ ገመዶችን ማስተካከል እንዴት ቀጥ ማድረግ እንደሚችሉ አንድ ቪዲዮ ሰርቼላችኋለሁ። እሱን ወደ ኋላ ተመልሳችሁ ማየት ትችላላችሁ። ግልጽ ነው። ስለዚህ ቀጥ ታረጉና አሁን ጫፉን ትቆርቱታላችሁ። ጫፉ እኩል ካልሆነ የግድ ጫፉ ምን ማድረግ ያስፈልጋል እኩል መቁረጥ ይኖርባቸዋል ማለት ነው ራይት ገልጽ ነው። እሱን በደንብ ትቆርጡታላችሁ ጫፉን እኩል እንዲሆንላችሁ አድርጋችሁ መቁረጥ ልክ እንደዚህ ትቆርጡታላችሁ። ያችሁት አሁን እኩል ነው ጫፉን እንደምታዩት እኩል ነው። ከዛ በኋላ ምንድን ነው የምታደርጉት አርጄ ፎርቲ ፋይፋችሁ ውስጥ እነኝን ማስገባት ነው። አርጄ ፎርቲ ፋይፉን ዩት እንዴት እንደምትጠቀሙ ገልጽ ነው። ገልብጣችሁ ነው እንደዚህ ነው የምትጠቀሙት ዩት ከዛ ማስገባት ነው ይህም በደንብ ቼክ ማድረግ ያለባቸው፣ ሌላ ምንድን ነው፣ የአንዳንዱ ገመዶች እዚህ ፒኑን መርገጥ መቻል አለበት። ጫፉን በደንብ መርገጣቸውን እርግጠኛ መሆን መቻል አለባቸው። ራይት ክሪም ከማድረጋቸው በፊት እነህ ጫፉን እ ፒኖቹ ገመዶቹ ፒኑን መንካታቸውን በደንብ ማረጋገጥ ያስፈልጋል። ግልጽ ነው። ካለዛ ኔትወርኩ ላይ በኋላ ትቸገራላቸው፣ ኔትወርካቸው አይሰራላቸውም። ስለዚህ ፒኑ ላይ ሁሉም ገመዶች ፒኑን ነክተዋሉ የሚለውን ቼክ ማድረግ ያስፈልጋል። ከዛ በኋላ ምን ማድረግ ነው ክሪምፕ ማድረግ ነው ራይት ዝቺ ውስጥ አስገብታችሁ ክሪምፕ ማድረግ ይጠበቅባቸው የክሪምፐር እንዴት እንደምትጠቀሙ ባለፈው ያለው ቪዲዮ ላይ ማየት ትችላላችሁ እችን አስገብታችሁ ከዛ ምንድ ነው ክሪምፕ ታደረጉታላችሁ ማለት ነው ቃ ሚል ድም ትሰማላችሁ ልክ እንደዚህ ክሪምፕ አድርጋችሁ ትጨርሳላችሁ ማለት ነው ከዛ ምንድን ነው እችኑ አሁን እችን የተጠቀምናትን ዜጌት ጭቀምናትን ጫፍ ከለሪንግ አረንጅመንት የሚቀጥለው ጫፍ ላይ የምትጠቀሙ ከሆነ ምንድን ነው የሚሆነው? አንድ አይነት ከለሪንግ አረንጅመንት ነው አለ። ይሄ አንድ አይነት ከለሪንግ አረንጅመንት ከሆነ ይሄ ምን አይነት ነው የሚባለው? ያለው ስትሬት ሩ ኬብል ተብሎ ይጠራል ማለት ነው ራይት። ስለዚህ እነኚህ ስትሬት ሩ ኬብሎች ደግሞ የሚያገለግሉት ለምንድን ነው? ለተለያየ ዲቫይስ ነው ማንን? ኮምፒውተርን ከማጋ ከስዊች ጋር፣ ኮምፒውተርን ከራውተር ጋር ኮኔክት ለማድረግ የምንጠቀምበት ይሆናል ማለት ነው። ደህና ሆነ። መጨረሻ ላይ ምንድነው? ቴስት ማለት ነው። እንደዚህ ከሰራችሁ በኋላ ሁለቱን ገመድ ሁለቱን ጫፎች እንደዚህ አድርጋችሁ ቴስት አያችሁ ምንም የዘለለው ነገር የለም። ላይቱ ያቸው ስምንቱም ጋር ቀጥታ መምጣት አለብህ። ታያችሁ ስምንቱም ጋር ይወት ሶስት አራት የሚዘል ነገር ካለ ግን ምንድነው ማለት ነው፣ ኬብላችሁ ትክክል አልተሰራ ማለት ነው። ስለዚህ እንደገና ምን ማድረግ ይጠበቅባቸዋል? ኬብላችሁ መስራት ይጠበቅባቸዋል ማለት ነው። ራይት በዚህ አይነት መንገድ ምን ማድረግ ትችላላችሁ ማለት ነው። ኮምፒተራችሁን ከለሪንግ አረንጅመንት፣ የኬብላችሁን ከለሪንግ አረንጅመንት በዚህ አይነት መንገድ ማስተካከል ትችላላችሁ። በዚህ አይነት መንገድም በቴስተራችሁ ምን ማድረግ ትችላላችሁ ትክክል ነው ወይ ከለሪንግ አረንጅመንት ትክክል የሆነ ኬብል ነው ወይ የሰራሁት የሚለውን ነገር በቴስተርን በዚህ አይነት መንገድ ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ በሚቀጥለው ቪዲዮ ደግሞ ስንገናኝ እንዴት ኔትወርኮችን መስራት እንደምንችል እናያለን ማለት ነው። ስለዚህ ይሄን ቪዲዮ በጣም ብዙ ሰዎች የሚፈልጉ ስላሉ ሼር ላይክ ማድረጋችሁ እንዳረሱ እንግዲህ እዚህ ላይ ኤክሰርሳይዝ አድርጉ። እኔ በፊት አስተማሪ በነበርኩበት ሰዓት ብዙ ተማሪዎች እዚህ ላይ ነበር የሚወርቁት ራይት። ምክንያቱም በትክክል ገመዱን ሳይሰሩ ሲቀሩ ቴስት ከተደረገ በኋላ ቴስት ላይ ጥሏቸዋል። ራይት ስለዚህ እዚህ ላይ በጣም ኤክሰርሳይዝ ማድረግ ይፈልጋል። ጊዜያችሁን ወስዳቸው ኤክሰርሳይዝ አድርጎ በሚቀጥለው ክላስ ደግሞ እንዴት ኔትወርኮችን ኮንፊገር ማድረግ እንችላለን። ጆኒንግ ከዶክተር መልካም ጊዜ ሁላችሁ። ቻው ቻው፣ ሰላም።